ሀና በአባቷ ህመም በጣም ተሰቃየች። አሩን አግዝሻለሁ በማለት ነገር ግን በምላሹ ከሱ የሚፈልገው ነገር እንዳለ ተረደች። ሀና ደግሞ በክብሯ እንደማትተራደር ነገራቸው። ሰላም ደግሞ ለሀና እንግዲህ ጥሩ አስተያየት ኑሯታል። አሩን ታፈቀረች። ወዲህ ለሀና በጣም ምርጥ ጓደኛ ሆናታለች። ጸባዋን ቀይራላታለች። በጣም ተቆርቁራላታለች። የሰላም ጸባይ መቀየር በጣም ደስ ያለታለ ያለ አመለካከት ተቀይሯል። ምናሴ ደግሞ እንግዲህ አሩን ጓደኛው በችግር ሰዓት እንደተገናኙና እንደተዋወቁ ለሀና እያስረዳት ነበር። ነገር ግን ጥሩ ጓደኛ ነው ብሎ እስከ ዛሬ የሚመኘው አሩን ጓደኛው ዛሬ ላይ ደግሞ መጥፎ ጓደኛ እንደሆነ መናሴ ተረድቷል። ሀናን አባቷን ላያግዛት የሚፈልገው ከሱ የሆን ነገር ፈልጎ እንደሆነ እሱም አላወቀም ነበር። እንደውም ጥሩ ልጅ ነው እና ሀብታም ነው ይገዝች ብሎ ያበረታታት መናሴ ነበር። እሷም ደግሞ መናሴ እንደዚህ ካለማ ብላ አሩን እንዲያግዛት ፍቃድ ፈቃደችለት። ጠየቀችም እንደ ግዛት ያባቷል ሀክምና። ነገር ግን ምናሴም በጓደኝነቱ በጣም ተጻጻተ። ምክንያቱም አሩን ምናሴ እንደሚያስበው ጥሩ ጓደኛ አልነበረም። አሰላሙ አለይኩም ወረቱላ ወበረካቱ ውድ እና የተከበራችሁ ውድ ቤተሰቦችን እንዴት ናችሁ? ላይ ከኔጋ ሁሉ ሰላም አልሐምዱሊላሂ ረቢልአለሚን። አንዳንድ ጊዜ እኛ ጋር አብሮን ነው የሚሄዱ ጓደኞች እያስመሰሉ ከእኛ ከኛ ጋር ይኖራሉ። ጥሩም ይመስላሉ። ነገር ግን ውስጣቸው ላይ መጥፎም ያስቧሉ። እንግዲህ ምናሴ አሩን በጣም የሚወደውና በጣም እውነተኛ ጓደኛ ወይም የቅርቡ ጓደኛ እንደሆነ ነግሮን ነበር። በቀደም እንግዲህ ዛሬ ላይ ደግሞ ሀና ላይ እያደረገ መጥፎ ነገር ምናሴ ጓደኝነቱ በጣም ጸጽቶታል። አንይ እንግዲህ በጣም የአባቱ ሕመም በጣም አሰግቷታል። ከደሴ ወደ አዲስ አበባ የመጣችው አባቷን ለማስታመም ነው። ነገር ግን የማንም እርዳታ እንደማትፈልግ እና በራሷና በራሷ ሰርታ ከራሷ ሰርታ እንደምታሳክም ደግሞ ፍላጎቷ ነው። ለዚህም ነው ዝቅ ብላ እውቀት እያላት ስራ ስታጣ የቤት ሰራተኛ ሆና አባቷን ለማሳከም የሰው ፊት የሚገርፋት ነገር ግን ቢሆንም ኑሮ ከበዳት። አሁን ላይ አባቷ ደግሞ በጣም ስታመባት ሆዷ በጣም ሆድባሳት። እንግዲህ ምንድን ነው ከነ ሰላም ቤት ኩሽና ስታለቅስ ሰላም ትደርሳለች። ሰላም ደግሞ ምን ሆነሽ አንዬ የምታለቅሺው እያለች ታባይ እንደሆኑ አላለቀስኩም እያቻት እንዴት ነው እያቅሽ እያየሽ እያየሁሽ እንደሆነው የምትኝ እያለች ከበርቻ በኋላ ጣታ ሄደች። አንኒኝም ተንስታ ወደ ስራ ገባች። ምናሴ ሲመጣ ሰላምን ሲጠይቃት ሀናሳ ስትላት ሲላት ሀና ዛሬ በጊዜ ሸኘኋት አለችሁ። ለምን በሰላም አላት። በጣኒ ዛሬ ስታለቅስ ነው አለችው። ችግሯን ማልነገረችኝ አለችው። ምን ሆነ ይሆን አባቷማ ይሆን አለ። አይን ያልነገረችኝም ግን ሳስበው ትልቅ ችግር ውስጥ እንዳለች ነው የሚታየው። ማለት እንግዲህ ሀና ለአሩን እንዲረዳት የጠየቀችው መጀመሪያ የሀሩን እና የምናሴን ጓደኝነት ዘመዳችሁንም ወላ ጓደኛ ብቻ ነው ብላ ጠይቃ ነበር። ለምን ጠየቅሽ? ይችላል አይ በሩን ትለያያላችሁ። እንደው ዝምድና ነው ጓደኝነት ነው እንደሱ ጓደኝነት ሆናችሁ እንደተገናኛችሁ ብላ አበራቶ እንዲነግራት ጠይቃ ነበር። እሱም ደግሞ እሱ ተናዱ ቤተሰቦች ሲለያዩ እንዲሁም ሲጀራ ሲያጨስ አጫስ ሆኑን አጓጉል ቦታውና እሱም ምናሴ ደግሞ ትምህርቱን አቋርጦ ውሃኖ ስሜት ላይ ሆነው ተገናኝተው ምናሴ እንግዲህ ከያንን አጨስ ቦታ እንደሆነ ከዚያ ቦታ አስለቅቆት ቀን በቀን ቀይሮት እንደዛ በዛ ችግር እንድትገናኙ ነገራት። አሁን የሚያጨስም እንዲ ታዲያ ሀሩን እያለችው ነበር። አይ አሁን የሚያጨስም ጥሩ ልጅ ሆኗል። አባትና እናቱም ተላቀው ለየ ብቻ ነው የሚኖሩት አላት። እና በጣም ሀብታም ነው። እቺ እናንቺ የምትፈልጊው ብር ምንም አይደለሱ እና ቢያግዝሽ ግን አጭጫንሽን ቢያግዝሽ ደስ ይለኛል አላት። ከዚያ በኋላ ደስ አላት። እንግዲህ ሀሩን እዛ ቤት መምጣትን ቀረ። እንግዲህ ደውላ ሀኔ ከምናሴ ነገር አረጋገጠች ጊዜ ደውላ እንደምንፈልገው ነገረችው። ከዛ ቤት መጣ። ቤት ተመጣ በኋላ እንግዲህ ብቻ በጣም ፈራች እንደምናገር ነገር ግን ውስጡ ደግሞ ስለሚያቅ ስለባት ሽክመና ድንጠይቅኛት አዎ አለችው። ከዚያ በኋላ ከተስማሙ በኋላ እንግዲህ በምናሴ ቃል እንዲገባላት ነገረችው። ግን ምናሴ ከበደው ትንሽ። ግን ምን ሆንክ ስትለው አይ እሷስ አባትሽ ተሰርከምሽ በኋላ ደስ ይተመለሽ አለሽ አይደል? አዎ መልሳለሁ አለች። ብቻ ምን ለማደች ነው መስል ቅራረኝ መሄድሽ ከኛ ቤት አላት። አይ ችግር የለውም የመጣኮ ክረምትን ታያኛለ አለች። ከዚያ በኋላ እንግዲህ እንትና አሩ መጥቶ ቤት ውስጥ እንግዲህ ሲዋሩ ሀና ጋር ነገር ግን ከታከመ በኋላ አባትሽን ከሳክምሽ በኋላ ምንድን ነው የምትሰጭኝ? አላት። ምን እሰጥሃለሁ ውላድ የነገጠች ምስኪን። አይ እንድነው ታዲያ ይሁን ነገር ሳሰጭኝ ይህን ሁሉ ብር ምሰጠሽ አላት። ማለት እገዛ እኮ ነው ያልከኝ ታግዛደል እንዴ አለችው እና ተሷ የሆነ የሴትነት ክብሯ ወይም ደግሞ ሴትነቷ እንደሚፈልግ ነገራት። እንድታገቢ እንፈልጋለሁ። ታ ለገበምታሽ ደግሞ በሴ በሴትነትሽ እፈልግሻለሁ አንቺን የምትመስል ቆንጆ እኔ ይቻላልቀም አላት። ከዚያ በኋላ እንግዲህ ሁሉ ነገር ገባት ሀኒ፣ እንዲህ የቆላ ጽድቅና ለፈጣሪ ብለህ እኮ አግዛለ ስትል መስሎኝ እንጂ እንደዚህ ያለ ነገር አባቴንማ በክብሬት እንትን ብዬሽ አላሳከመውም ብላ እንግዲህ በጣም ተቆጣች። አይ እንግዲህ ይሄን ካልፈለግሽ ያልተስማማሽ አባትሽ ይሞጥብሽ፣ አላት አንድ አይደለም የፈጠርከው አንተ አይደለም የምትገለው፣ አለችው በክብሩ እንደማትጠራጠር እና ይሄን ነገር አድርጋ ተስማምተ እንደማታሳክም አባቷን አስረግጣ ነገረችው። ከዚያ በኋላ እንግዲህ እሱም ፎክሮ እንግዲህ የሆነ እንኳን እንደሚያስባት ፎክሮ ሄደ ማለት ነው። ከዚያ በኋላ እንትና ሀና ለምናሴ ነግረው ወደ ቤት እንደሄደች ነግረው ምናሴ ደግሞ ለአሩም ደወለ። ሲደውሉ ጓደኛው ጋር ነበር፣ ቢዚ እንደሆነ ነገረው። ሀና እኮ እንደዚህ እንደዚህ ብላኝ ነበር ነግራኝ ነበር ተሳካዊ ሲለው አይ እሷ አልተሳካም አለ አለው ለምናሴ። ለምን ብሩ እጅ ላይ የለም ነበር እንዴ ያለው፣ ኧረ እጁ ይሽላል ነበር ብሩ ይሽላል ነበር። ገገማ ነገር ናት እባክህ ምናምን ምን ማለት ነው አልገባኝም ሲለው በቃ መታለብልሃለሁ፣ እመጣለሁ ምናምን እነግርሃለሁ፣ ሁሉ ነገር ቀላል ነው ሲለው፣ ከነገባኝ እኮ አሩ ምንድን ነው ሲለው፣ አቁሙ ምን የሆነ ነገር አለው ከኔ ጋር ምናምን ነገር ምንም ነገር አትፈልግም ምናምን ሲለው፣ በጣም ነው ራሱን አዙረት የወደቀው ምናሴ ማለት ነው። ከዚያ ስልኩን ዘብቶበት ሄደ። በጣም ከባድ ነው ሰዎች ትናችን ደካማ ጎናችን ተጠቅመው እኛን ለማጥቃት ይሞክራሉ።

ነገረኛ የተፈጠረውን ነገር በቃ ምንም አልተፈጠረም ብሎ ሲለው፣ በሰላም ትወድሃለች፣ ታፈቅራለች። በሰላም እየተጫወክ ሰላም ትወድሃለች። ሰላምን በሰላም ላይ መጫወትክ ሳይንስ በሀና ላይ ደግሞ እየተጫወክ ነው ያለኸው። እኔ ግን ጓደኝነታችን እንደዚህ ያለ ይሆናል ብዬ አልጠረጠርኩም ነበር። አንተ እንደዚህ መሆን በጣም ርካሽ ሰው ነህ፣ ርካሽ ሰው ነህ ብሎ በጣም ገፈታተረው ማለት ነው ዛምብር እየቀለድክ ነው እያለው ነበር እና በጣም ጓደኝ እንደ ታላቅ ወንድሜ ነበር የሚያይ ከአንተ የርካሽ መጥፎ ሰው ነው ብሎ አሁን ከቤት እንዲወጣ ዝር ዝርብ ህዝብ ቤት እንዳትመጣ የኔና ጓደኝነት አብቅቷል ቤታችን እንዳትመጣ ብሎ አሰናበተው ማለት ነው ግፈታቱን ከቤት አወጣው ምናሴ ማለት ነው ምናሴ የተባረከ ልጅ አስተዋይ ልጅ ማለት ደረጃ ድረስ በጣም ጎበዝ ልጅ ነው ማለት ነው ለሁሉ ለሴት ያለው ክብር ለሁሉ ነገር አስተዋይ ልጅ ነው እንዲሁም ደግሞ ሰላም እንደምትወደው እየነገረችው ነበር። አራዝ እንደሆነ ያና አራዝ ታናሽ ወንድሜ እንደምወደው እያለች አሁን ግን እናቷ እናታቸው እህታቸውን ታጣ ወዲግ ምናሴ ብላ ስሙን ተቀየሰችው። ወዲግ ደግሞ እናቷ ጋር እንደምታጣላ እና ፍቅሩ እንደ ቀነሰባት እየነገረች ነበር። ለምን አራዘን ብለሽ አጣሪኝ እያለን ነበር። አይ እናቴ በጃትልም እንደዛ ስጠራት እያለች ነበር። ምናሴና ሰላም አሁን ላይ ፍቅር ሆና ሰላም ፀባዋን ቀይራ ለሃና ቆንጆ ሰው ሆናለች ማለት ነው። እንግዲህ አስባችሁታል። ማንም ሰው ማን ጥቅም ሰው የእኛን ደካማ ጎን ነው እንጂ ለፈጣሪ የሚሰራ የለም። ይህ ዲራማ ግን ብዙ አስተማሪ ነገር አለው ማለት ነው። የሁላቸውም እንትን ጠብ አይልም እና እንግዲህ አሩ ደካማ ጎኗን ተጠቅሞ ሀናን ጉር ይሰራ ነበር። ነገር ግን ልጅቱ ደግሞ በጣም ጀግናና ጎበዝ ልጅና ማስተዋይ ልጅና ማለት ነው። በእንደዚህ ያለ የምትሸውድ አይደለችም ብዙ መከራ የምታልፍ በፈጣሪው የምትተማመናት ሀይቀን ሀና በጣም ጎበዝ ልጅ ናት ማለት አንዳንድ ጊዜ እንደዚህ ያለ ነገር ንሽ አብሶ ሴቶች እንሸወዳለን። ይህን ነገር ያን ነገር የሆና ላይ የምናስበው ነገር መሳካቱ እንጂ ለእኛ ክብር ወይም ደግሞ የመጣብን ችግር አናስተውትም። ሀና ግን በጣም ጎብዛት፣ ግን የሀና አባት ይሻላቸው እንግዲህ ሁላችንም ዱዓ እናደርግላቸዋለን ማለት ነው። ተሽባቸው ደግሞ ሀና እንደምትደሰት ታስፋለን። ሀንዬ ጎብዥ፣ በጣም ጎበዝ ናት። ምናሴም ጎበዝ ነው። እዚህ ድራማ ላይ ሁሉም ትምህርት አላቸው። በቀጣይ እንጠብቃለን። ሰብስክራይብ ላሽተር እያደረጋችሁ ልቤ ሰዎች